ሰላም ለእናንተ ውዶችዬ፣ እንዴት ናችሁ? ደህና ናችሁ? በአገርም ውስጥ እንደኔ ደግሞ በየሰው አገር ያላችሁ እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? እስቲ የሆነች ነገር ላሳያችሁ። ያኔ አብረን አብረን እንስራ። በተለይ የማዳም ቅመሞችዬ በያላችሁበት እንደኔ በስደት ያላችሁ እስቲ አብረን እንስራ። የሆነ ነገር ላሳያችሁ ውዶችዬ። እንዴት አሁን ግቢ ላጥን ነው ምንም ያህል ግቢ በአገራችን የሚባላል እንደ መጫኛ ረጅም የሆነ ግቢ ላጥም ነው ይኸውላችሁ፣ ጎማው ጎማ እዚህ ጋር ነው። ይሄንን ጎማ ማለት ነው። ይኸውላችሁ የምተረትረው ከዚህ ላይ ነው። ይኸውላችሁ፣ ከዚህ ላይ ነው የምተረትረው ማለት ነው። ከዚህ ላይ እንደዚህ ተርትሬ ይሄ ከዚህ ላይ ራሱ መተርተር ምን ያህል እጅ እንደሚያም አጠይቆኝ ማለት ነው። እና ከዛን እንደዚህ ያደረግና ከዚህ ቀጥ እየ ደግሞ ሰላም ወዶች፣ ይኸውላችሁ እያጠብኩላችሁ ነው። ግማሹን አጥቤ ላይ ነው ግማሽ ላይ ነው። ግን እንትን የምላችሁ ወደዚህ በጣም ብዙ አጥቤ መጥቻለሁኝ። አሁን እዚህ ጋር እንትን እያልኩኝ ገኛለሁ ። አሁን ምን አረጋለሁ መሰላችሁ? ማለት ነው እንደዚህ ነው የምሰራው ይሁላችሁ እዚህ ጋር ማለት ነው። አሁን ይሄ ጎማውን ባንድጅ ያው ካሜራ ባንድጅ ስለያዝኩ ነው እንጂ ይኸው ይሄን ነው ባንድጅ፣ ውሃውን ባንድጅ እያደረኩኝ ነው ማለት ነው። እንደዚህ እንትን እያልኩኝ እንደዚህ ማለት ነው። እንደዚህ ያደረኩኝ ነው እንትን እምልላችሁ ማለት ነው። እዚህ ሀገር የሚሰራው ስር እንደዚህ ነው። እሺ እና ራሱ ማለት ነው ታውትና ወደዛ ራሱ ነው ወደዛ ለታውኝ እዛ ድረስ እንግዲህ በሩ ነው ሁላችሁ እዛ ድረስ ከዛ ቀጥዬ ደሞ ወደዛ ደሞ አሁን ጉድ ወደዛ ደሞ ሰስ የሚቀጥለውን ደሞ አሳያችኋል ማለት ነው። ወደዛ ሁላችሁ እና ውዶች የተመለሽ ወጣ አሁን እስካሁን ድረስ እያጠብኩ ነው አልጨረስኩም ግን ማለት ነው። አገር ላይ ሆናችሁ እዚህ ስደት ለመምጣት የምትጓጉ ሰዎች ማለት ነው። ከመጣች የመጣች የመጣች ሰዎች ልትኖሩ ትችላላችሁ። ግን ከመጣችሁ በኋላ የስደትን ስራ እንዴት እንዴት እንዴት አያችሁ? እስኪ ንገሪኝ፣ እውነት በኮሜንት አስቀምጥ። የምር እንዴት ነው? ቀላል ነው? እንዴት ነው ያለው ነገር? በእርግጥ አንዳንድ በዚህ በአረብ ሀገራት አንዳንድ መልካም ሰዎች አሉ። በነገራችን ላይ ጥሩ ጥሩ ሰዎች አሉ። ግን አብዛኛው ግን አንቺ ደክሞሽ የማይደክማቸው ናቸው። አሁን እኔ እንግዲህ ተመልከቱ እንትን ያለሁት ማለት ነው። ይኸውላችሁ እስካሁን ድረስ እያጠብኩ ነው አልጨረስኩም ገና ወደዛ ይታያቸዋል። ወደዛ በዛ መግቢያው ላይ ከዛ በኩል ደግሞ ገና በጣም ብዙ አለ ማለት ነው። እንደውም ራሱ ይሄንን ራሱ ይሄን ራሱ እንደው አስቀምጬ ራሱ ይኸውላችሁ ገና እንግዲህ ብቻዬን ነኝ ብቻዬን ነኝ ብቻ ብሎ ማለት ነው። አሁን ይሄን እንዳሉ ሁን እናራሱ ይውላችሁ እዛ ድረስ ራሱ በሄድ ማለት ነው። ቅድም እንደውም አሳየቻችኋለሁ ይሄን ይውላችሁ እዚህ ጋር እንደዚህ ገብቼ ወደ ውስጥ ይሄ